የምትችለውን ያህል ገንዘብ አግኝ ሰርተህ። ግን ከዛ ካገኘው ገንዘብ ላይ የምትችለውን ያህል ለራስህና የራስህ ለሆኑ ሰዎች አውጣ። ደግሞ የምትችለውን ያህል ከአንተ ያነሰ እድል ላላቸውና ለችግረኞች ስጥ። ደግሞ የምትችለውን ያህል ለክፉ ቀንና ለወደፊት ብለህ ሴቭ አድርግ ወይም ደግሞ አስቀምጥ ይላል እና ይሄ ትክክለኛ ነገር ይመስለኛል። ሜክ አዝማቸዝ ዩካን ጊቭ አዝማቸዝ ዩካን ሴቭ አዝማቸዝ ዩካን ስፔንድ አዝማቸዝ ዩካን ነው። ይሄ በጣም ጥሩ መርህ ነው ብዬ ነው የማስበው። ብዙ ጊዜ ሰው ልጅ ከገንዘብ ጋር ባለው ግንኙነት ወደ ተበላሸ ግንኙነት ሚመጣው ከነዚህ ከአራቱ በአንዱ ሲበላሽ ነው። የማይሰጥ ሰው፣ ሴቭ የማያረግ ሰው፣ ሰርቶ የማያገኝ ሰው፣ ለሌላው የማያካፍል ሰው በአጠቃላይ መጨረሻ ላይ ወይም ደግሞ ራሱ ላይ ደግሞ የማያወጣ ሰው ለራሱ መልካም የማያደርግ ወይም ለቤተሰቡ ሰው ከገንዘብ ጋር የተንሻፈፈ ግንኙነት አለ። እንግዲህ እነዚህ አራት ነገሮች ሲበላሹ ምን ይሆናል? ሰው ሰርቶ ካላገኘ ሰርቆ ለምኖ ነው የሚያመጣ። ስርቆትና ልመና ደግሞ የራሱ ችግር አለው። ሰው በማያካፍልበት ጊዜ ስስታም ወይም ደግሞ ቅቅታም ወደሚለው ደረጃም ሊደርስ ይችላል። ከገንዘብ ጋራ ጤናማ ያልሆነ አታችመንት ውስጥ ይገባል። ለራሱና ለራሱ ቤተሰብ አታች ላሉ ሰዎች ደግሞ የማይሰጥም ሰው ከሆነ እንደ እዛው ይሆናል። በተጨማሪም ደግሞ ለክፉ ቀን ሴቭ የማያደርግ ከሆነ ደግሞ አባካኝ ወደሚባለው ይሄዳል ማለት ነው። ስለዚህ ሰው አባካኝ፣ ሌባ፣ ለማኝ እንዳይሆን ሰራተኛ፣ አካፋይ፣ ቆጣቢና ደግሞ ለራሱ መልካም የሚያደርግ መሆን አለበት።